ስንቄ ባንክ የኢትዮጵያ ቴሌቪዥን የስፖርት ዘገባ የክብር አጋራችን ነው። ክለብ እናመሰግናለን። እንደምን አመሻችሁ ክቡራን ተመልካቾቻችን። ለኢቲቪ አምሳ ሰባት ወዳዘጋጀንላችሁ ስፖርታዊ ዜናዎቻችን ተሻገርን። አብርሃም ተስፋዬ ነኝ፣ አብራችሁን ቆዩም። በክልል ክለቦች ታሪክ የኢትዮጵያ ፕሪምየር ሊግ ዋንጫን በማንሳት ቀዳሚ በሆነው የአዋሳ ከተማ እግር ኳስ ቡድን ውስጥም ከምስረታው እስከ ስኬቱ ትልቁ ባለድርሻና ምልክት ለመሆናቸው ይነገርላቸዋል። ለሁለት ጊዜያትም የፕሪምየር ሊግ ዋንጫን እንዲሁም የጥሎ ማለፉ ዋንጫን ከማሳካት ባለፈ የኢትዮጵያ ኦሎምፒክና ዋናውን ብሔራዊ ቡድን እስከ ማሰልጠንም ደርሰዋል። አሰልጣኝ ከማል አህመድ አሰልጣኙ ከኢቲቪ ጋር ቆይታ አድርገዋል ከራስ አንደበት እንደሚከተሉ ይቀርባል በካርቶን እና በፌስታል ኳስ ተሸክመን ነው ሐዋሳ ከተማን ነው የምናሰለጥነው በፌስታል አንድ አንድ እንደውም ገጠመኝ አለ አንድ የእርሻ ልማት ስራ አስካጅ የሆነ ሰው ምን እየሰራችሁ ነው ብሎ አለ። አረ እዚህ ለልምምድ ኳስ እያስነፋን ነው ብለን ስንለው ይሄ ሁሉ ኳስ ምን ያደርጋል አንድ ኳስ አይበቃችሁም ብሎ ፈገግታ ንግግር ተናገረ እና የዛ አይነት አመለካከት ያላቸው ሰዎች ነበሩ። አሁን ግን በጥሩ ሁኔታ ኳስ የሚይዙ የስፖርቱ ሰራተኞች ሆኖ የክለቡ ሰራተኞች ሆኖ አሉ። እኛ በዛን ጊዜ ኳስ በትከሻችን ይዘን ነው። በአራት መቶ ነው የሚጫወቱት። አሁን እንደሰብዱ አራት መቶ ነው ዘጠና ስድስት ተአምር ነው። ሰለሞን እኛ የተከተልን እንሄዳለን፣ የተከተልን እንሄዳለን። ቡና ነው ሻምፒዮና ለመሆን የሚችለው ቡና በማን ይሸነፋል? በሙገር የት አዛዳ አምቦ። እኛ ቀጥለን ሄድን። ቀጥለን ስንሄድ አምቦ ላይ አሁን ብርሃኑ ጉታ የሚባል የጅማ ልጅ ነው የሚገባ፣ የገባ ኳስ ሳላዲን አለ፣ ወንድሙ አለ። በቃ ኃይለኛ ነው ቲሙ የሙገር። ያንን ጨዋታ የሚገቡ ኳሶችን ይሄ በሙሉ ተገሽልጦ ያ ብርሃኑ የሚባል ማንም የማያስታውሰው እዚህ በረኛ አሰልጣኝ ይሁን ብዬ አስገባሁት። በኋላ እኔን ቀነሱ። እኔን ሲቀንሱ የመጣው አሰልጣኝ አባረረው። ይህንን አይነት የለፉ የደከሙ ልጆች አሁንም አልታዩም። ብዙ ናቸው ብዙ ናቸው እና አሁንም አዋሳ ከነማ የሚያውቅ ከሆነ የሚያውቁ ሰዎች ካሉበት እነዚህ የደከሙ ልጆችን አትሊስት በሚያገኙት ክፍት ቦታ ማመቻቸት የሚችሉትን ነገር ቢያመቻቹ ጥሩ ነው ከማል አካዳሚ ከሁለት መቶ ሀምሳ ስልሳ ሰው ልጆች በላይ ነው ሴትና ወንድ ምንሰራው እና ኤስኦኤስ የሚባል ትምህርት ቤት ነው መከበር ያለበት አሁን ለምን ሜዳውን የፈቀደ ሜዳውን ፈቅዶ እንደፈለግ ነው በሳምንት ሙሉ ቀን እንደምንሰራ ያደረገልን ትምህርት በማይነካ ሁኔታ እና ይሄ እኛ የትምህርት ቤቱ እገዛ ነው። አካዳሚውም እንዲቆይ ያደረገው በተመጣጠነ ክፍያ ለክለቡ የሚያስቡ ልጆችን ማጫወቱ እኔ እንደዛ ቢሆን ቡድኑ የነበረበትን ውጤት ማግኘት የሚችልበት መንገድ ይኖራል ብዬም አስበው። ኬፕ ቨርዴ እስዋቲኒን በማሸነፍ በታሪኳ ለመጀመሪያ ጊዜ ወደ ዓለም ዋንጫው አለፈች። ምድብ አራትን በበላይ የተጠናቀቀችው ኬፕ ቨርዴ የዓለም ዋንጫው ተሳትፎን ያረጋገጠችም ስድስተኛዋ አፍሪካዊት ሀገር ሆናለች እና ታሪኩ በሁለት ሺ ሃያ ስድስቱ በአሜሪካ ካናዳ ና ሜክሲኮ የጋራ አዘጋጅነት ለሚካሄደው ና በበርካታ የስፖርት ቤተሰቦች ዘንድ በጉጉት ለሚጠበቀው የአለሟንጫ ለማለፍ በርካታ ሀገራት በየሀገሮቻቸው በምድብ ተደልድለው ጨዋታቸውን ሲያከናውኑ ቆይተዋል። የአፍሪካ ሀገራትም በአለሟንጫ ለመሳተፍ የማጣሪያ ጨዋታቸውን በዘጠኝ ምድቦች ተደልድለው ሲያደርጉም ሰንብተዋል። በምድብ አራት ከተደለደሉ ሀገራት ውስጥ ግምት ካልተሰጣቸው መካከል ኬቨርዴ ተጠቃሽ ነበረች። አስራ ዘጠኝ ሰባ አምስት ከፖርቹጋል ቅኝ ግዛት ነጻ ያወጣችው ኬቨርዴ ነጻ ሀገር ሆና ከቆመች ገና 50 ዓመታትን ብቻ አስቆጥራለች። በአትላንቲክ ውቅያኖስ ውስጥ ከሚገኙ ትናንሽ ደሴቶች አንዷ የሆነችው ኬቨርዴ በታሪኳ ለመጀመሪያ ጊዜ ብዙዎች ወደሚመኙት የዓለም ዋንጫ መድረክ መሳተፏን በማረጋገጥ አዲስ ታሪክ ጽፋለች። ትናንትና የምድቧን አስረኛ ጨዋታ ያከናወነችው ምዕራብ አፍሪካዊቷ ሀገር ስዋቲኒን 3 ለዜሮ በማሸነፍ ነው ማለፏን ያረጋገጠችው። በአፍሪካ ሀገራት የዓለም ዋንጫ ማጣሪያ ምድብ አራት ላይ የነበረችው ትንሿ ደሴት ሀገር ኬቨርዴ ካደረገቻቸው አስር ተጫዋታዎች ሰባቱን አሸንፋ በሁለቱ ደግሞ ነጥብ ተጋርታ በአንዱ ብቻ ተሸንፋ ሀያ ሶስት ነጥቦችን ሰብስባ ሳትጠበቅ ክስተት ሆና ስመ ጥሯን ካሜሩንን አስከትላ ምድቡን በበላይነት በማጠናቀቅ የዓለም ዋንጫ ትኬት ቆርጣለች። አምስት መቶ ሀያ አምስት ሺ ሕዝብ ያላት ኬፕ ቨርዴ ሶስት መቶ ሀያ አምስት ሺ የሕዝብ ቁጥር ብቻ ይዛ በዓለም ዋንጫ መሳተፍ ከቻለችው አይስላንድ በመቀጠል መሳተፏን ያረጋገጠች ትንሽ ሕዝብ ያላት ሁለተኛዋ ሀገር ሆናለች። የሚገርመው እዚህ ምድብ ላይ ትልቅ ልምድ ያላት ካሜሩንን ብትኖርም ኬፕ ቨርዴ ተከትላ ከማጠናቀቅ ውጪ አማራጭ አልነበራትም የትላንትናውን ድል ተከትሎ የአገሪቱ ዜጎች በትልቋ ከተማቸው ፕራያ ጎዳናዎች ደስታቸውን ሲገልጹ አምሽተዋል ከ15 ዓመታት ባልተሻገረ ጊዜ እግር ኳሷ ላይ በፈጠረችው አብዮት ከአህጉር አቀፍ አልፎ በአለም ዋንጫ ተከስታለች ለዚች ትንሽ ሀገር እግር ኳስ ዋናው የስኬት ሚስጥር የኬቨርዴ የዘር ሀረግ ያላቸውና በአውሮፓ የሚኖሩ ልጆቿን ማሰባሰቧ እንደሆነ ይነገርላታል ኬቨርዴ በአፍሪካ ዋንጫ ለመጀመሪያ ጊዜ የተሳተፈችው በ2013 የደቡብ አፍሪካ ዋንጫ ማጫለ ሲሆን ሁለት ጊዜ ደግሞ ለሩብ ፍጻሜ የደረሰችበትን ውጤት ማስመዝገቧ ይታወሳል። የብሔራዊ ቡድኑ አሰልጣኝ የቀድሞ የከቨርዴ ብሔራዊ ቡድን ተጫዋች ቡቢስታ በአምስት ዓመታት ቆይታው በሁሉም መንገድ የተዋጣለት ቡድን ገንብቶ ከጋና፣ አልጄሪያ፣ ግብፅ፣ ሞሮኮ ና ቱኒዚያ በመቀጠል ስድስተኛዋ ለዓለም ዋንጫ ያለፈች አፍሪካዊት ሀገር እንድትሆን አስችሏታል። በሌሎች የትላንት ምሽት የአፍሪካ ሀገራት የዓለም ዋንጫ የማጣሪያ ጨዋታዎች በዚሁ ምድብ የምትገኘው ካሜሮን ከአንጎላ አቻ ተለያይታለች። ካሜሮን ከምድቧም በ19 ነጥብ ሁለተኛ ደረጃን ይዛ አጠናቃለች። ኤኳቶሪያል ጊኒ ከላይቤሪያ፣ ሞሪሴስ ከሊቢያ ና ደቡብ ሱዳን ከቶጎ በተመሳሳይ ባቻ ውጤት የተጠናቀቁ ጨዋታዎች ሲሆኑ ከምድብ ስምንት አስቀድሟ የዓለም ዋንጫ ተሳትፎዋን ያረጋገጠች ቱኒዚያ እና ሌሴቶ ደግሞ ተጋጣሚዎቻቸውን ያሸነፉ ብሔራዊ ቡድኖች ናቸው። ከዚሁ ጋር በተያያዘ የአፍሪካ ሀገራት የዓለም ዋንጫ የማጣሪያ ምድብ ጨዋታዎች ዛሬም ቀጥለው ሲደረጉ ጋምቢያ አሸንፋለች። ከሜዳ ውጪ ሲሸልስን የገጠመችው ጋምቢያ 7 ለ0 በሆነ ሰፊ ውጤት ነው ያሸነፈችው። ከዚሁ ምድብ ስድስት ምሽት 4 ሰዓት ላይ ወደ ዓለም ዋንጫው የሚያልፈውን ሀገር ለመለየት ኮድሪፎር ከኬንያ እንዲሁም ጋቦን ከቡሩንዲ የሚያደርጓቸው መርሐ ግብሮችም ይጠበቃሉ። ይህንን ምድብ አይቨሪኮስት በ23 ነጥቦች ስትመራ፣ ጋቦን በ22 ነጥቦችም ትከተላለች። የምድቡ አሸናፊ በቀጥታ ወደ ዓለም ዋንጫው ማለፉን ያረጋግጣል። በሌላ ተጠባቂ መርሃ ግብር ከምድብ ሶስት ናይጄሪያ ከቤኒን እንዲሁም ደቡብ አፍሪካ ከሩዋንዳ የሚያደርጉት መርሃ ግብርም ይጠበቃል። ናይጄሪያ ቤኒንን አሸንፋ በሌላኛው ጨዋታ ደቡብ አፍሪካ ሩዋንዳን መርታት ከቻለች፣ ደቡብ አፍሪካ ወደ ዓለም ዋንጫው ማለፏን ታረጋግጣለች። ናይጄሪያ ወደ ዓለም ዋንጫው ለማለፍም ከራሷ ማሸነፍ በተጨማሪ የደቡብ አፍሪካን መሸነፍም ትጠብቃለች። በሌላ በኩል ቤኒን ናይጄሪያን መርታት ከቻለች፣ የማንንም ውጤት ሳትጠብቅ በቀጥታ የዓለም ዋንጫውን ትኬት መቁረጧንም የምታረጋግጥ ይሆናል። የአውሮፓ ሀገራት የዓለም ዋንጫ የማጣሪያ ጨዋታዎች ምሽት ላይም ቀጥለው ይደረጋሉ። በምድብ ስድስት በክርስቲያኑ ሮናልዶ ብልነት የምትመራው ፖርቱጋል ሃንጋሪን የምታስተናግድበት ጨዋታም ይጠበቃል። ትላንት ምሽት በአገሪቱ እግር ኳስ ፌዴሬሽን የሕይወቱ ልዩ ሽልማት እንደተሰጠው የተገለጸው ተጫዋቹ ክርስቲያኑ ሮናልዶ አሁንም ለተወሰነ ዓመታት ብሔራዊ ቡድኑን እያገለገለ መቆየት እንደሚፈልግ አረጋግጧል። ዛሬ ምሽት ከሃንጋሪ ጋር የሚያደርገውንም አራተኛ ምድብ ጨዋታ በድል ለመወጣት የሮናልዶ ሚና የጎላ እንደሚሆንም ይጠበቃል። ሶስቱንም ጨዋታዎች ያሸንፈችው ፖርቱጋል በዘጠኝ ነጥቦች ምድቡን ስትመራ፣ ተጋጣሚው ሃንጋሪ በአራት ነጥቦች ትከተላለች። በሌላ የምድቡ ጨዋታ አየርላንድ ሪፐብሊክ ከኔምሪያ ጋር የሚያደርጉት መራግብርም ይጠበቃል። አምስት ጨዋታዎችን አከናውና አምስቱንም በማሸነፍ ምድብ 11ን እየመራች የምትገኘው እንግሊዝ ከሜዳዋ ውጪም ከላትቪያ ጋር ትጫወታለች። እንግሊዝም ጨዋታውን በማሸነፍ በበላይነት እንደምታጠናቅቅም ይጠበቃል። በምድቡ አንዶራ ከሰርቢያ የሚያደርጉት ምራግብርም ይጠበቃል። በተመሳሳይ በምድብ አምስት ስፔን ቡልጋሪያን የምታስተናግድበት ጨዋታ ምሽት ላይ ከሚደረጉ የአውሮፓ ሀገራት የዓለም ዋንጫ የማጣሪያ ጨዋታዎችም የሚጠበቁ ናቸው። በሀገራት የወዳጅነት ጨዋታ ብራዚል በጃፓን ተሸነፈች። ቶኪዮ ላይ ደቡብ አፍሪ አሜሪካዋን ሀገር ብራዚልን ያስተናገደችው ጃፓን የሶስት ለሁለት ድል አስመዝግባ በወዳጅነት ጨዋታ ብራዚልን በታሪኳ ለመጀመሪያ ጊዜ አሸንፋለች። ፓውሎ ሄንሪኬና ጋብሪኤል ማርቲኔሊ ባስቆጠሯቸው ኳሶች የመጀመሪያውን አጋማሽ ሁለት ለዜሮ እየመራች ያጠናቀቀችው ብራዚል በሁለተኛው አጋማሽ ግን ሶስት ግቦችን አስተናግዳለች። ታኮሚ ሚናሚኖ ኬቶ ናካሙራና አይሳ ኡንዳ ሶስቱን የጃፓን ግቦዎች ከመረብ ያሳረፉ ተጫዋቾች ናቸው። ከጨዋታው በኋላ አሰልጣኝ ካርሎ አንቸሎቲ ብራዚል በሁለተኛው አጋማሽ ጃፓንን ለመቋቋም ብርታቱ አልነበራትም ሲሉም ተናግሯል። ከቀናት በፊት ደቡብ ኮሪያን አምስት ለዜሮ ያሸነፈችው ብራዚል ወደ ዓለም ዋንጫው ማለፏ ቢታወቅም የዛሬ የወዳጅነት ጨዋታ ክፍተቷን እያሳየ ስለመሆኑ የብራዚሉ ግሎቦ ቲቪም ተናግሯል። ስዊድን የብሔራዊ ቡድኗን አሰልጣኝ ዦን ዳህል ቶማሰን አሰናበተች። በአውሮፓ ሀገራት የዓለም ዋንጫ ማጣሪያ ምድብ ሁለት ላይ ከስዊዘርላንድ ኮሶቮ ና ስሎቬኒያ ጋር የተደለደለችው ስዊድን በምድቡ ካደረገቻቸው አራት ጨዋታዎች በአንዱን ማሸነፍ ተስኗታል። ሀገሪቷ በሶስቱ ስትሸነፍ፣ በአንዷቻ ተለያይታለች። በተለይ ትላንት በገዛ ሜዳዋ በኮሶቮ የደረሰባት የአንድ ለዜሮ ሽንፈት ለአሰልጣኙ ስንበት እንደ ምክንያትም ተወስዷል። ዴንማርካዊው የ49 ዓመቱ የቀድሞ የማልሞ ና የብላክበርን ሮቨርስ አሰልጣኝ በየካቲት 2024 ስዊድናዊን አሰልጣኝ የአንሃንደርስንን ተክቶ ወደ ብሔራዊ ቡድን ቢመጣም ስኬታማ ጊዜን ማሳለፍ ግን ተስኖታል። አሌክሳንድር አይዛክ ና ቪክተር ዮክሬሽን ጨምሮ በርካታ ጥሩ ተጫዋቾችን ያቀፈችው ስዊድን ለመጀመሪያ ጊዜ ከሀገሯ ውጭ የተወለደ አሰልጣኝን እምነት ጥላ በት ተሾምም ያስመዘገበው ደካማ ውጤት ግን ወደ ዓለም ዋንጫው የማለፍ ተስፋ አጣብቂኝ ውስጥ እንዲወድቅም አድርጎታል። ፖላንዳዊ የፊት መስመር ተጫዋች ሮበርት ሎቫንዶስኪ ጉዳት ማስተናገዱ ተሰምቷል። የሰላሳ ሰባት ዓመቱ የባርሴሎና የፊት መስመር ተጫዋች ባለፈው ውድ ሀገሩ ፖላንድ በዓለም ዋንጫ ማጣሪያ ሊቱዌኒያን ሁለት ለዜሮ ስታሸንፍ አንድ ግብ ያስቆጠረ ሲሆን በዚህ ጨዋታ ጉዳት ማስተናገዱም ተነግሯል። የብሽት ጉዳት እንደደረሰበት የተገለጸው ተጫዋቹ በቀጣይ ባርሴሎና በኤል ክላሲኮ ከሪያል ማድሪድ ጋር በሳንቲያጎ ቤርናባው በሚያደርገው መራ ግበር ላይ እንደማይደርስም ተነግሯል። የሕክምና ቡድኑ አባላት ተጫዋቹ ለምን ያክል ጊዜ ከሜዳ እንደሚርቅ ይፋ ባያደርጉም አሁን ላይ ተጫዋቹ ያስተናገደው ጉዳት ከአራት ሳምንታት በፊት ወደ ሜዳ እንደማይመልሰው ባርሴሎና በድረ ገጹም ይፋ አድርጓል። ይህንንም ተከትሎ ባርሴሎና በቀጣይ በላሊጋው ከጄሮናና ከሪያል ማድሪድ ጋር እንዲሁም በአውሮፓ ሻምፒየንስ ሊጉ ከግሪኩ ኦሎምፒያኮስ ጋር ላለበት መራገበር ሮበርት ሌዋንዶስኪ ወደ ሜዳ እንደማይመለስም ተነግሯል። ክቡራን ተመልካቾቻችን ለምሽት ያዘጋጀንላችሁ ስፖርታዊ ዜናዎቻችን በዚያ በቁ። በያላችሁበት መልካም ምሽት ይሁንላችሁ።